አለይኩም እንዴት ናችሁ ውድ ቤተሰቦቼ በድጋሜ ተመልሻለሁኝ የአንገት ወርቅ ማጫወቻውን በዚህ አይነት ዲዛይን ላሳያችሁ ብዬ ነው በጣም አሪፍ የሆኑ የአንገት ወርቅ ማጫወቻ ናቸው በቃሪያ ቅርጽ ና እንዲሁም ደግሞ እንደምታዩት ሁለቱም ያማምራል ካራንቱ ሀያ አንድ ካራንት ባህሪን ውዶችዬ አንደኛው ስድስት ግራም ነጥብ አራት ነው አንዱ ደግሞ ሰባት ግራም ነጥብ ሶስት ነው ማለት ነው የእነዚህን ዋጋ የማሳያችሁ ይሆናል። አሁን እስኪ እኔው ግራሙን እንደምታዩት ይሄ ስድስት ግራም ነጥብ አራት ነው ማለት ነው። ዋጋውንም ታውታላችሁ እንግዲህ ሀብል እናንተ በምርጫችሁ ነው። በወፍራምም በቀጭንም እንዲሁም ደግሞ በአቦ ሜትርም ማድረግ ትችላላችሁ። ያው አቦ ሜትር ደግሞ ታውቃላችሁ፣ ብዙ ጊዜ ነግሬያችኋለሁ። እየተለካ ተቆርጦ የፈለጋችሁትን ያክል ግራም ማለት ነው ቆርጦ ይሸጡላችኋል። ስለዚህ እንዲሁም ደግሞ የዱሮዋ ሀብል በጣም ታምራለች፣ የዱሮዋ ሀብል ማለት ነው። አቦሜትሩም አሪፍ ነው፣ የድሮ ሀብሏም ቆንጆ ናት ማለት ነው። እናንተ የፈለጋችሁትን ከምትገዙት ከአንገት ወርቅ ማጫወቻ ጋር የሚሄደውን ማጣገም ትችላላችሁ ማለት ነው። አሁን የዚህ የስድስት ግራም ነጥብ አራቱ ዋጋ እንደምታወ ሶስት ሺ ስድስት መቶ ሰማኒያ ሪያል ነው ማለት ነው። ምን ያክል እንደጨመረ ይቺ ደግሞ የቃሪያ ቅርጿ ሰባት ግራም ነጥብ ሶስት ናት፣ እንደምትመለከቷት ዋጋዋ ደግሞ አራት ሺ አንድ መቶ ዘጠና ሰባት ሪያል ነው ማለት ነው እንዳያችሁት። ስለዚህ ያው ይህንን ይመስላል ማለት ነው። እንደነገርኳችሁ ሀብሎችን እናንተ በምርጫችሁ ማድረግ ትችላላችሁ ማለት ነው። እና ስለነበረን ቆይታ እጅግ አድርጌ አመሰግናለሁ ውድ ቤተሰቦቼ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።